ቬይትናም ዛሬ መካከለኛ ገቢ ያላት ሀገር ነች። የዛሬ ሀያ ሰላሳ ዓመት ግን በጦርነት የደቀቀች የእርስ በርስ ጦርነት ነበራቸው። ከዛ ደግሞ የቬይትናም ወር፣ የአሜሪካን ወር የሚባሉ እንደምታውቂው ሀገሪቷን ኮምፕሊትሊ በጥማጡን ያጠፋ ጦርነት ነው የነበረው። በሰላሳ አመት በመን ጊዜ ውስጥ ነው እንግዲህ ከዛ ተነስተው አሁን ያሉበት ደረጃ መድረስ ቻሉት። አንድ በጣም የሚመሳስለን ነገር ልክ የእኛ ክቡር ጠቅላይ ሚኒስትር ዳግም እንደሚሉት ኢትዮጵያ ህልም አላት እንደሚሉት እዚህም ህልም ያላቸው መሆኑን አይተናል። ህልም አላቸው። አሁን እንደሰማሹ ጠቅላይ ሚኒስትሩም ሲናገሩ አሁን ቀጥለን በአምስት አመት ውስጥ አፓ ሚድል ክላስ መካከለኛ ከፍተኛ መካከለኛ ገቢ ከዛ ደግሞ በሀያ አርባ አምስት ዴቨሎፕ ካንትሪ ያደገ፣ የበለጸገች ሀገር መሆን እንፈልጋለን የሚል ምኞት አላቸው። ልክኛ ሀያ ሰላሳ ሀያ ሀምሳ ብለን ያስቀመጥነው ራዕይ ይመስላል። ራዕይ ብቻ ሳይሆን ደግሞ ለዛ ደግሞ ታክተው እንደሰሩ ታያለች። ኢኮኖሚውን ትራንስፎርም ነው ያረጉት ቪየትናም አሁን የዓለም የምርት ማዕከል መባል የቻለች ሀገር ነች። አጠቃላይ የጂዲፒውን ተዋጽኦ ብታይ የኢንዱስትሪና ኮንስትራክሽን 37 38 ፐርሰንት ነው የጂዲፒው። ግብርና ያውም የአሳ ምርትና ደን ልማትን ጨምሮ 11 ፐርሰንት አካባቢ ብቻ ነው ያለው። አገልግሎቱ ኦፍኮርስ ከፍተኛ ድርሻ አለው፣ 45 አካባቢ። በተለይ ማኑፋክቸሪንግ ከኢንዱስትሪ ውስጥ 24 በመቶ አካባቢ ድርሻ እንደያዘ እናያለን። በአጠቃላይ እዚህ እንኳን ሀኖይ እንዳይሹ ወጣ ብቲ በእያንዳንዱ መቶ 150 ኪሎ ሜትር በጣም ትልልቅ በሺዎች የሚቀጠሩ ሄክታር ያላቸው የኢንዱስትሪ ፓርኮች እናያለን። ደብረ ብርሃን፣ ፍቼ፣ አዳማ፣ አንቦ ያልሻስ በወጣሽባቸው አካባቢዎች በጣም ትልቅ የምርት ማኑፋክቸሪንግ ማዕከሎች አሉ። ደግሞ በጣም ዳይቨርስ ነው፣ አንድ ሴክተር ላይ ሳይሆን ወደ ኤሌክትሮኒክስ ከፍ ወዳለ ኢንዱስትሪ ሽፍት አድርገዋል። ይሄ በጣም ትልቅ ትምህርት የሚገኝበት ነው። ማለት የስኬታቸው ምንጭ ነው ብታይ እቅድ በደንብ ማቀድ፣ ማሰብ፣ የመንግስት ኮሚትመንት እና የህዝብ ከራዕዩ ጀርባ መሆን ነው። ይሄን በኢትዮጵያ እያየን ያለው ነገር ነው እና አይ ቲንክ የብዙ ሀገራት የቆዩ ልምድ ነው የምናነሳው፣ ግን በቅርብ ሀገራት ሁላ የደጋግመን እንደምናነሳው በሁለት በአንድ ትውልድ በሁለት ሶስት አስርት ዓመታት ሀገር መቀየር እንደሚቻል የሚያሳይ ነው። የሆኑ አጠቃላይ ጂዲፒ ሁኔታቸውን በጣም በጣም ጤናማ ነው። ከፍተኛ የሆነ የውጭ ምንዛሪ ክምችት አላቸው። ኤክስፖርታቸው ከ400 ቢሊየን ዶላር በላይ ነው። እዳቸውን በደንብ ማኔጅ ማድረግ ይችላል። ኢንፋክት አንዱ ቬትናምን የሚለየው ከሌሎች የሀገራትም እዳ ላይ ተንጠልጠለ ኢኮኖሚ ያለም ያላቸው እዳ ሳይሆን ምን እንዳለ ህዝብ እና ውርስ የምንለውን ነገር እንድናስታውስ ያደርገናል። አጠቃላይ የነበራቸው ሁኔታ ብዙ በርካታ ውይይት ያደረገው ነው። እንዳየሹ ያው በአንድ በኩል ኦቨሮል የኢንቨስትመንት ሁኔታ አለም ላይ ያለው የታሪፍ ሁኔታ አሳሳቢ ስለሆነ በተለይ አንዳንድ ከፍ ያሉ ማኑፋክቸሪንግ ላይ ያሉ ተቋማት ወደ ኢትዮጵያ መሄድ ፍላጎት አላቸው። ይህንን እዚህ ላይ ስንወያይ ቆይተናል። ሁለተኛ አጠቃላይ የኢትዮጵያ የግሪን ኢኮኖሚ እና የቬትናም የግሪን ኢኮኖሚ ራዕይ አብሮ የሚሄድ ነው። ያው ኮንፈረንሱ ላይ እንዳይሽው የሚቀጥለውን ኮንፈረንስ እኛ ሆስት እናደርጋለን። በአጠቃላይ አረንጓዴ ኢኮኖሚ መገንባት ራዕያችን በጣም ተመሳሳይ ነው። የቬትናም ልምድ በጣም በርካታ እውቀት ያገኘንበት በተለይ ግን በተለይ ግን እኔ ራእይ ይዞ ለዛ ራእይ ሰርተው ማሳካት እንደሚቻል ተጨማሪ ማስረጃ ያየንበት ሀገር ነው። ከተሞቻችን ንጹህ፣ አረንጓዴ፣ ለኑሮ አመቺ እና የራሳቸውን ፋይናንስ በራሳቸው ቢሸፍኑ ፊስካሊ ሰስተነብል የሆኑ ከተሞች መገንባት አለብን የሚል ራእይ ነው ያለን። ቬትናም ይሄን ያየሽለው በየክፍለ ሀገሩ ተመሳሳይ ኢኒሽቲቭ አለ። አሁን ሆቺሚን ከተማ አላቸው። ሌሎች ከተሞች ላይም እንደዚህ የስማርት ሲቲ ግንባታ አላቸው። እንዳልሽው እኛም አሁን በተለያዩ ከተሞች አዳማ ብታይ የህዝብ አገልግሎት ባይንላርጅ ወደ ስማርት የተቀየረበት ሁኔታ ነው ያለው። አዲስ አበባ ላይ ኮደለ ብቻ ሳይሆን ንጹህ ሌላ ከተማ ጫካ አካባቢ ያለው ፕሮጀክት ኢሴንሺያሊ በዚህ ደረጃ ሊታይ የሚችል ነው እና ኢትዮጵያ ውስጥ የጀመርናቸው ነገሮች እንዴት ትክክለኛ ነገር እንደሆኑ ያሳየን ነው። ይሄ ያየሹ ስማርት ሲቲ በጣም በጣም ኢምፕሬሲቭ ነው። ከተማ እንደ አዲስ ስማርት ሆነት እንደሚገነባ ያው ሌላ እዚህ ሀኖይ ሞተሩም መኪናውም የተጋፋ ነው የሚሄደው። የአጠቃላይ ቬትናም የምጠብቅ ሆን የከተማ የከተማደንትን አይሰጥሽም ግን ያንን የሚቀየር ደግሞ ሌላ ስማርት ሲቲ የገነቡ እንዳለ ከተሞች ወደፊት ምን መሆን አለባቸው የሚለውን የሚያሳይ ነው። ከተሞች አረንጓዴ፣ ንጹህ፣ ለዜጎች ተስማሚና የሚኖርባቸው መሆን አለባቸው የሚለውን በደንብ እንትናላይ ዚያደረጉ ነው የሚመስለው ኢንፋክት እነሱ ህግ አውጥተው ነው የገቡበት። 2021 ህግ አውጥተው አጠቃላይ የስማርት ሲቲ እንዴት እንገንባ የሚለውን ተዘጋጅቶበት ነው የገቡት። አን እዚህ ጋር የጀመሩ ነገር ስላለ እንደ ሀገራችንም የበለጠ ማስፋት እንዳለብን ያሳየ ነው። አዲስ አበባ የአወለለችበት ሁኔታ መተንፈስ የምትችበት መንቀሳቀስ የምትችበት ከተማ ሆናለች። በአንዳንድ ነገር እንዲያውም በተለይ አዲስ አበባ ላይ በሰራው ስራ ጥሩ እንደሄድን ያየውበት ነው።